ሄሎ ኢትዮጵያ ሰዓታችን ላይ ደርሰናል አይደለ? ዛሬ ደግሞ የምናቀርበው ሁልጊዜ ሬዲዮ ብለን ስታስብ ሬዲዮን እንድትወድ ያደረጉ ሰዎች ናቸው አይደለም? በጣም አሁን እንግዳችን ነጋሽ መሐመድ፣ ነጋሽ መሐመድ ነው። ሬዲዮ ስታስብ ጌታቸው ኃይለ ማርያም ብለ፣ ከዛ ነጋሽ መሐመድ። አሁን ለምሳሌ በአሁኑ ሰዓት ስፖርት ብለ ስትል ማን ነው ይመጣል? ፍቅር ይልቃል አለ ፍቅር አለ፣ አሉ፣ ሌሎች እንደዚህ እንድትወደው የሚያደርጉ እንደዚህ ሚዲያውን የምታደርጉ፣ በተለይ ደግሞ ያኔ ምንድን ነው ሬዲዮ ቀኑ ሙሉ የሚሰራው ነገር ሬዲዮ ብቻ ነበር። ቲቪ ማታ ነው ያለው። ያለ ኦፕሽን የለም፣ ከዛ ውጭ አንድ ሬዲዮ ነው ያለችው እና በጣም ከምንወዳቸው ድምፆች ናቸው እነዚህ እና ነጋሽ መሐመድ አንዱ ነው። ነጋሽ መሐመድ አንዱ ነው። ዶቼቬሌ በጣም የሚገርም ነገር ይህ በተለይ ልጅነቱ ቤት ውስጥ በክብር የምትቀመጠዋ ነገር አንደኛዋ ሬዲዮ ሆነ ይችላል። በደንብ ዳንቴል አድርጋ ነገር አለን። አንድ ጠመንጃ አለ፣ አንድ የብር ደግሞ እንትኖች ጌጦች አሉ። የእናት ያለ የብር ሬዲዮ እና ነጋሽ፣ እኔ በጣም የማስታውሱ ምን ላይ መሰለች? የባህረ ሰላጤ ጦርነት ተብሎ ሳዳም ላይ መጀመሪያ ጦርነት ሲደረግ ሰማኒያን፣ ሰማኒያ ሁለት ይመስለ ሰማኒያ አንድ ዓመተ ምህረት ሰማኒያን፣ ሰማኒያ ሁለት በቃ እሱ። ነጋሽ መሐመድ አለም ለዋሴ በቃ የሚያቀርቧቸውን እንትኖች ነበሩ። በዚህ እንትን ዛሬ ሲደበድቧቸው በምናምን እያሉ የሚያቀርቡትና ይህ ምስል ከሳቸው የሆነ ነገር ነበር። ድምፁም ደስ ይላል ሲያቀርብኝ። እሱን ነው ዛሬ የምናገኘው። አሁን ይህን የሚያክል ሰውዬ ይህን የሚያክል ጋዜጠኛ ሊጠየቀው ለነው አንዱ ታዲያ ዘና የሚያደርገው ነገር እሱ አይደለም እንዴ? እሱንም እንጠይቀዋለን። እንዲሁ ምን ተሰማ? ጥያቄ በጣም ነው የሚያስቀኝ። ግን ዛሬ በተዋናይ ልትጠየቅ ነው ብለን እንለዋለን። ሰዓታችን ደረሰ። ሄሎ ነጋሽ። ሄሎ ኢትዮጵያ፣ ሄሎ ሙሉ ዓለም። ሃሎ ሚካኤል፣ እንደምን አለ ነጋሽ? እንኳን አደረሰ። እንኳን አብሮ አደረሰ። ያው ብሔራዊ ሬዲዮ ዘጠና ዓመት ሞላውና ምስረታ በዓሉን በጣም አክብረናል። ለዛ ነው እንግዲህ ብሔራዊ ሬዲዮ ሲነሳ ነጋሽን አለማሰብ ስለማይቻል እንኳን ደስ ያለ። በጣም አመሰግናለሁ። ለመላው ኢትዮጵያውያን የመስቀል በዓልን ለምታከብሩ በሙሉ እንኳን ለዚህ በዓል ለዘንድሮ በዓል አደረሳችሁ። እንኳን ሁላችንንም አደረሰን። በጣም ደስ ይላል። እስቲ በል እስቲ አሁን እንግዲህ ስለምታቀው ስለ ብሔራዊ ሬዲዮ የመጀመሪያ ስትገባ የነበረህን ድባብ እስቲ ንገረን ባንተ ድምጽ ኢትዮጵያ ራዲዮ። እንዳልኩት እኔ በተደጋጋሚ እንደምለው ጋዜጠኛ እሆናለሁ ብዬ አላሰብኩም። ብዙም ፍላጎቱም አልነበረኝም። እኔ በልጅነቴ እንደ ሞዴል የማያቸው ባደግኩባቸው ትናንሽ ከተሞች አስተማሪዎችን ስለነበረ አስተማሪ መሆን ነበር የምፈልገው። በኛ ጊዜ ከትምህርት ቤት ስንወጣ በእጣ ነው የምንመደበው። ማስታወቂያ ሚኒስቴር ነው በአጠቃላይ የተመደብነው። ብዙ ነበር በዛ ዓመት ሰማኒያ ሁለት ማለት ነው በኢትዮጵያ አቆጣጠር። ከዛ በኋላ የመጀመሪያው ፈታኝ የኢትዮጵያ ራዲዮ ነበር የአብዮታዊት ኢትዮጵያ ድምፅ ነበር። ያን እዛ ፈተናው ቀለል ቀለል ያለ ነው። ንባብ ነበረው፣ አርቲክል መጽሐፍ ነበረ ጻፍን። ከዛ ቀጥሎ ቴሌቪዥን ሄድን። ከዛ ቴሌቪዥን ስንደርስ እኔና አንድ ልጅን በቃ እናንተ ተመለሱ ወደ ኢትዮጵያ ራዲዮ አሉ። በቃ ኢትዮጵያ ራዲዮ ወስዶናል ማለት ነው፣ ወይም ኢትዮጵያ ራዲዮ እኛን ቀጥሯል ወይም ሊቀጥር ፈልጓል ማለት ነው። ሌሎቹ ቀጠሉ፣ እኛ ግን የተወሰነ ልጆች ኢትዮጵያ ራዲዮ ቀረን። ሌሎች ባልደረቦቼ ወደ ፕሮግራም ክፍል ሲባ ሲላኩ እኔ ዜናና መዋለ ዜና የሚባል ራሱ ጌታቸው የሚመራው ክፍል ቀረሁኝ እና ከዛ በኋላ ነው ጋዜጠኝነትን የበለጠ እየወደድኩት ውስጡ እየገባሁ እልህም ነበረ። የጋጌታቸው የጋይድ የማድረግ የማሰልጠን ዘዴ ትንሽ ኃይል ያለበት ነገር ነበር እና ወደ እልህ ያስገባ ነበር። አትችሉም አይነት ነገር ስለነበረ እኔ ደግሞ እችላለሁ እያልኩ እንደዛ እልህም ውስጥ ስለገባሁ ትንሽ ቆይቼ ደግሞ እዛ ካሉ ከኔ ቀደም ብለው ከገቡት ልጆች ጋራ እንደ ፉክክር አይነት ነገርም ስለነበረ እዛው ሰምጬ ቀረሁ ራዲዮ ውስጥና። አይ በጣም የሚገርም ነው እንዲያው። ሙሌ ታውቂያለሽ? አለ ድርብ በዓል ነው እኮ ለነጋጅ ዛሬ ባለቤትህን ካገባ ከተጋባችሁ በአስራ ሰባት ነው አይደለም? የመስቀል ቀን መስቀል እንደነበረ አናውቅም ነበር ግን በጣም እንዲህ አይነት ሥርዓትን ብዙ አላቅም ነበር እና እሁድ ቀን ብለን ወሰንን። ለካ አስራ ሰባት ነው። በድምፅህ ነው አሉ የወደደች። ይህን እሷ ብትናገር ይሻል ነበር። እኔ ምን አለ መሰለ ነጋሽ የብዙ ጊዜ የሬዲዮ ጋዜጠኛ፣ በጣም ሬዲዮ የምሰማለሁ ወይም ሁሌም በጣም እንደምትሆን እንደምሰማ አውቃለሁ የሬዲዮ ጋዜጠኞች ወይ ደግሞ ሬዲዮ ላይ የምንሰማችሁ ሰዎች ራሳችን የሆነ ምስል እንፈጥራለን፣ ሬዲዮ ላይ እና ብዙ ጊዜ እንዳሰብኩት አግኝቻ አላቅም። በጣም ጥቂት ሰዎች ናችሁ። በቃ ነጋሽ ይህንን ሊመስል ይችላል ብዬ መስለህ ያገኘው እንደዛ ነው እና ትውውቃችሁ እንዴት ነበረ? በአጋጣሚ እዛ ሰፈርም ዘመድ ስለነበረኝ ይሄድ ነበረ። ነገር ግን መጀመሪያ ታዳምጥ ስለነበረ በዚህ በኩል ያልፋል ሲባል ትሰማለች፣ እንደነገረችኝ አየችኝ። ደግሞ እኔ ሸበላ ብጤ ነኝ። በዛው ቀረን እና እንደዛ ነው ትውቃችን። ደወለች። ከዛ እኔ ሳላውቅ እሷ አየችኝ መጀመሪያ። በተደጋጋሚ አይታኝ ነበረ። ከዛ በኋላ ደወለች። በቃ ተዋወቅን በዛው ቀረን። አሁን ሀያ ስድስት ዓመታችን ዘንድሮ ከተዋወቅን ግን ከሰላሳይ በላይ ይኋል። በጣም ደስ ይላል። እንኳን አደረሳችሁ። እኔ ብዙ ጊዜ ስላንተ ሳነብ የልጅነት ጊዜህ በጣም ይስበኛል። እንደውም አንድ ፓርት አለ። በልጅነት ሶስት አመት ትምህርት ያቋረጥክበት ጊዜ አለ። በዛ ሰዓት የሱቅ ጠባቂ ሆነ ስዕሉ ራሱ ነው በጣም ደስ የሚለው እና እዛ ነው መጽሐፍ ማንበብ የጀመርኩትና በመጽሐፍ ማንበብ እንድወድ ያደረገኝ ትላል። አሁን ስናይ ደግሞ ጋዜጠኝነቱም የተመሰረተው ከዛ ነው፣ ሳይታወቀው ማለት ነው። እስቲ በአንተ እንስማው። አዎ እድገት በህብረት ዘመቻ ሲባል ትንሽ ቆይቶ ደግሞ የዚህ የሶማሊያ ጦርነት ሲባል ከዛ የቀይና የነጭ ሽብር ሲባል ግን ቤዚካሊ እድገት በህብረት ሲባል ኮሚኒዝም ሲባል ይነሱ የሚያውቁትም ንግድ ስለነበረ በትምህርቱ ብዙ እንድገፋ አይፈልጉም፣ እና ወደ ንግዱ እንድሳብ ስለፈለጉ ይመስለኛል። እናትህንም ትረዳለህ ተብዬ ሱቅ ውስጥ ገባሁኝ አራተኛ ክፍል እንደጨረስኩ ኢንተረስቲንግሊ በዛው አመት አራተኛ ክፍል መሬት የተወረሰበት ነበር። እኔ አራተኛ ክፍል እያለሁ ጳውሎስ ኞኞ የመጀመሪያውን ጋዜጠኛ ያየሁበት ነበረ። ከሩቅ አዋሽ መጥቶ አዋሽ ሰባት ኪሎ የሚባል ትምህርት ቤት መጥቶ ነበር። እንዳለመታደር ሆኖ ትምህርት ቤቷ እስከ ስድስተኛ ክፍል ነች። እዛ እሱ ሌክቸር የሚሰጥበት ክፍል ውስጥ መግባት የሚችሉት አስተማሪዎች፣ የእድገት በህብረት ዘማቾች፣ እና የአምስተኛ እና የስድስተኛ ክፍል ተማሪዎች ናቸው። እኛ ገና አራተኛ ነበር፣ አልተፈቀደልን። ውጭ ቆየን፣ ግን እዛ ሌክቸሩን ሰጥቶ እስከሚወጣ ድረስ ውጭ ቆየን። ሲትሮን መኪና ነበረችው። ስለዛ እንግዲህ አዲስ አበባ እናውቃለን የሚሉ ልጆች ማብራሪያ እየሰጡን ስለመኪናው። ለማናገር አላገኘነውም። ግን አጥር ላይ ሆነን እነሱ ግቢ ውስጥ ትምህርት ቤቱ ግቢ ውስጥ ሆነው አየነው። በእጁ አወዛወዘልን። በጣም ደስ የሚለኝ የዛ ገብተው የነበሩ የአራተኛ የአምስተኛና የስድስተኛ ክፍል ተማሪዎች ከግቢው ሲወጡ ጳውሎስ አራተኛ ክፍል እንደነበረ ነግሯቸዋል እና እኔም አራተኛ ክፍል ነበርኩ። ስለዚህ በቃ ከአራተኛ ክፍል እንደዚህ ትልቅ መሆን ይቻላል የሚል እኔ እንደሚመስለኝ ጋዜጠኛ ከሆንክ በኋላ ጳውሎስ ኞኞን አግኝተዋል። በኋላ በኋላ አዲስ አበባ ዩኒቨርሲቲ እያለሁ አንድ ሁለቴ ሌክቸር ሲሰጥ መጥቷል። ጋዜጠኛ ከሆንኩ በኋላ ደግሞ በዛ ግቢ ይመጣ ጡረታ የወጣበት ዓመት ነበር። በዛ ዓመት እና ይመጣ ነበረ፣ ግን ለክሊራንስም ለምናምንም አንድ የቆም ብዬ የማናገር እድል አግኝቻለሁኝ። ከዛ ውጭ ግን እንደ ሌሎቹ ብዙ አላዋራሁት። የሱቁን እዛ ትንሽ ከተማ ነበረች ቦርደዴ ትባላለች። ከአዋሽ አንድ ሰላሳ ኪሎ ሜትር ትርቃለች። እዛ ሱቁ ውስጥ እንድገባ ተደገባሁኝ። ነገር ግን ሁለት ነገር በአንድ በኩል እንደ እድሜ አቻዎቼ፣ ይሄ ብስክሌት መጋለብ፣ ኳስ መጫወት፣ እኛ ጋር አካባቢ ደግሞ ባቡር ሀርፋ የሚባል ነገር አለ። ባቡር ሲሄድ ሮጠ ተለጥፈ የምትሄድበት፣ እንደዚህ እንደዚህ አይነት የውጭ አክቲቪቲዎች አክቲቪቲስ ተዘጉ። ሱቅ ውስጥ መቆም አለብኝ ሙሉ ቀን። ስለዚህ አማራጭ የነበረው ራዲዮ፣ ደግሞ ቤቱንም እንዲያሞቅ ሲባል ይከፈታል። ራዲዮ ማዳመጥ ከዛ ደግሞ አስተማሪዎች የሚያመጧቸውን መጽሐፎች እና ለስኳርና ሻይ ቅጠል መጠቅለያ የሚገዛ ሊፋፋ እንለዋለን ወረቀቱ፣ እሱን እያገላበጡ ማንበብ ነበር እና ብዙ መጽሐፎች ያኔ አነበብኩኝ። የትርጉም በተለይ ያኔ የነ ጎርኪ መጽሐፎች በብዛት ይተረጎሙ ነበር። ማክሲም ጎርኪ፣ እነዚህ የሚሊሊስት መጽሐፎች ብዙ ይተረጎሙ ነበር። እነሱ እነሱን አነበብኩኝ። አስተማሪዎች ትንሽ እያነበብኩ ሲሄድ አስተማሪዎችም እየመረጡ ይሰጡኝ ጀምር። በተለይ አንድ ሁለት አስተማሪዎች ነበሩ ማንበቤን ትን የሚሉ መጨረሻ ላይም አምስትና ስድስተኛ ክፍልን ፕሮፐርሊ ሳለማር ነው ሚኒስትሪ ነበር የኛ ጊዜ ሚኒስትሪ የተፈተንኩት። ግን በጣም የሚገርመው በታሪክ አጋጣሚ በጣም ብዙ የታሪክ ጥፋቶች ላይ የመገኘት እድል ነበር፣ እንደ ጋዜጠኛ አይደል። ፕሬዚደንት መንግስቱ ከዚህ ከመፈንቅለ መንግስቱ ከሰማንያ አንዱ በኋላ ይመስለኛል ደብረ ዘይት አየር ኃይሎችን ሲያናግሩ ብላቴ ውሉ የነበረው ጊዜ አለ ደግሞ ወጡ የሚለውን ለማንበብ በአንተ አንተም ልታነባት ብሬክ ልታረገው ልትሰብረው የፈለግከው ማነው? ዜና ነበረ፣ የእንትኑም ነበረ የፍንዳታው፣ የጥይት ቤት ፍንዳታው ጊዜ ነበር። በጣም የተለያዩ እንዲህ የታሪክ ጥፋቶች ላይ ነበርክ። እድለኝነት አይሰማም? አሁን ሳስበው ያኔ እንደ የዕለት ከዕለት ስራና አጋጣሚ ነው ብለን ነው የምናስበው። እንዲያውም አንዳንድ ነገሮች አክቹዋሊ ሪከርድ ማድረግ በጣም ደካማ ነኝ ማለት ሰነዶች ማስቀመጥ ግን በጣም ትላልቆች፣ ባይደዌ የማንዴላ ኔልሰን ማንዴላ ኢናጉሬሽንም ጊዜ እዛ ነበርኩኝ፣ ፕሪቶሪያ። እንዲህ አይነት አጋጣሚዎች ብዙ ነበሩ። ዜና አይደገምም፣ ያው ያንተ ዜና ግን ተደግሟል፣ ያውም በአድማጭ ጥያቄ የተደገመው ማለት ነው እና ያ ዜና ምን ነበር? እንዴት ነው እንደዚህ ታዋቂ የሆነው? ለምንድን ነው? ልክ ነው። ዜና ተደግሟል። ገና ከትምህርት ቤት እኔ ከትምህርት ቤት በወጣሁ በአመቱ ይመስለኛል የከፍተኛ ትምህርት ተቋማት ተማሪዎች ዘምተው ነበር ወደ ለስልጠና ፕላቴ እንግዲህ የዛ የትምህርት ቤቱንም ሜንታሊቲ ታውቃለህ በሚል ይሁን ወይ ደግሞ ገና አዲስነት ትንሽ ልፋ በሚልም ይሁን ከተማሪዎቹ ጋር በአውቶቡስ ተጭኜ ተላኩኝ፣ ወደዛ ወደ ማሰልጠኛ ጣቢያው እና ለእኔ ደግሞ ብርቅ ነው፣ ትልቅ ነገር ነው። ከሪፖርት ላረግ ነው እንግዲህ ከአዲስ አበባ ውጭ ሄጄ እና የተማሪዎቹን እንቅስቃሴ እየተከታተልኩ መጀመሪያ ያው ከተማዋ አይጠቀስም ነበር ያኔ። የሚሄዱበት የወዴት አቅጣጫም እንደሆነ አይነገርም። ዝም ብቻ ሪፖርት ነው ምልከው። የመጀመሪያው ግን ከቢሾፍቱ ነበር። የላኩት ሐዋሳ ከዛ በኋላ ስልክ ስለሌለ ወደ ብላት ሄድን እና ይሄ ዜና ነው የተደገመው። የመጨረሻው በተለይ ከሐዋሳ እንትን ያልኩት ብዙ ዜናውን ስለ ልጆቻቸው የሚያወራ ስለነበረ ለአብዛኛው ሰው ወይ ስለ ዘመዱ ወይ ስለ ጓደኛው ስለነበረ፣ ጠየቁ የኢትዮጵያ ራዲዮን። ስለዚህ ትናንት እንደ ትናንት የተላለፈው ዜና በማግስቱም አዲስ የላኩት ዜና ቀርቶ ያኛው ሲደገም ሰማሁኝ። እኔ እዛ ነበርኩኝ፣ በራዲዮ በዛ ወቅት ምንም አልተሰማም። ሙዚቃ ነው ሲደገም ቢስ ሲባል የምናውቀው ሙዚቃ ነው እና ዜና ሲደገም ሰምተን ስለማናቅ እኮ ነው ነጋሽዬ እሱ ተደግሟል አንተ አሁን ጀርመን እንግዲህ ከሀያ አምስት አመት በላይ ሆነሃል የጀርመን ድምፅን ከተቀላቀል እና እንዴት ተቀላቀል ከብሔራዊ ሬዲዮ ነው ቀጥታ የሄድከው እንዴት ነው ስራስ እዛ እንደገባህ አልከበደህም ወይ ከአዎ ከኢትዮጵያ ሬዲዮ ነው ቀጥታ የሄድኩት ከዛ በፊት ግን ለስልጠና እዚህ መጥቼ ነበር፣ ዘጠና ስድስት እንደ ግሪጎሪያኑ አቆጣጠር እስከ ዘጠና ሰባት ድረስ እዚህ ቆይቼ ነበረ እና አይቸዋለሁ። ዶቸ በሌ አማርኛው ክፍል ወይም ሌሎቹ ክፍሎች እንዴት እንደሚሰሩ አይቸዋለሁ። ስለዚህ ብዙ አልቸገረኝም። እንዲያውም ፋሲሊቱ አለ መጀመሪያ ነገር፣ በዛ ላይ ደግሞ ትንሽ ነች፣ እዚህ ዶቸ በሌ አንድ ሰዓት ነች አጠቃላይ ስርጭቷ። ስለዚህ ራስን ለማጥበብ ነው የከበደው እንጂ የከበደ እንጂ ስራው ላይ የለም። ከዛ እዚህ ቆይቼ እስከ ዘጠና ሰባት ድረስ ተመለስኩኝ ወደ ኢትዮጵያ እና እዛ እንደገና ሁለት አመት ከሰራሁ በኋላ ጠየቆኝ እዚህ ኮንትራት መስራት ትፈልጋለሁ ያሉኝ አሁን አልኳቸው መጣሁ ዘጠና ዘጠኝ ከሀያ ስድስት አመት በፊት ግን አሁን መቼም አሁን ሀያ ምናምን ዓመት ነው የኖርከውና፣ ና እዛ የነበሩ እዛ ያሉ ሰዎች በተለይ አንተ በስራህም ብዙ ሰዎች ስለምታገኝ በተለይ ኢትዮጵያኖችንም ታገኛለ የውጭ ሰዎችንም ታገኛለ፣ ሲጀመር እና ሲያልቅ ያለው ስሜት ምንድን ነው? ሰው ጋር እናንተ አካባቢ የነበረው ስሜት እንዴት ነው? ሌላው ደግሞ ሁለተኛ አብሬ መጠየቅ የምፈልገው ለምሳሌ ስለ ህዳሴውም ግድብ ሆነ ስለ ማንኛውም ነገር ልዘግብ ብትፈልግ በዶቼቬሌ ፖሊሲ ነው አደለም፣ የምጠይቀው በእነሱ ስለሆነ የራስህን ስሜትና ፍላጎት እዛ ውስጥ ልትከት አትችልም። እንዴት፣ ምን ያህል ከባድ ነበር እሱ? ስለ ግድቡ ተሰርቷል ወይስ ዜናው? ስለ ግድቡ ሰርተናል እንዴ! በጣም ተሰርቷል። ግድቡ ሲጀመር መጀመሪያ ላይ ብዙ ስጋት፣ ጥርጣሬ፣ ፍራቻም ነበረ። ይሄ ደግሞ ናቹራል ነው። ብዙ ሰው ይሄንን የማይሰማው ከሆነ ጭፍን ያለ ነው ማለት ነው። አንደኛ በኢትዮጵያ አቅም ያንን የሚያክል ግዙፍ የኤሌክትሪክ ማመንጫ ግድብ መሰራት ይቻላሉ የሚለው ጥያቄ ነው። ሁለተኛ ለእንደኔ አይነቱ እኔ በነገራችን ላይ የጣና በለስ ስለሚባል ፕሮጀክት አንብቤ ነበረ። የደርግ ጊዜ ነበረ። የሚያመነጨው የኤሌክትሪክ ኃይል መጠን ትንሽ ይሁን እንጂ ትልቅ ፕሮጀክት ነበረ ለዛ ዘመን። ደርግ በተለይ ይሄ ከሰባ ሰባት ድርቅ በኋላ በቃ የምግብ ለማኞች መሆን የለብንም ብሎ ትልቅ ፕሮጀክት እዛ ጋር ኤሌክትሪክ የሚያመነጭ አብሮ ደግሞ የእርሻ ሰፋፊ የእርሻ መሬቶችን የሚያለማ ነገር ስለነበረ ይሄኛውም ግድብ እንደዛው ይጨናገፋል የሚል ስጋት እኔም ነበረኝ። ብዙ ሰዎችም እንደዛ አይነት ሌሎች ደግሞ ይሄ በቃ የፖለቲካል ነው ስራ ላይ አይውልም፣ የሚል የግብጾችም ግፊት እና ጫናም ነበር። ያ ግፊት እና ጫና አሁን ኢትዮጵያ በሁለተኛ በሶስተኛ ሰው ነው። እዚህ ግን ከራሳቸው ከግብጾቹ ጋር እየተገናኘ ሁሉ የምትከራከርበት አጋጣሚ አለ። ጎበዞች ናቸው አንዳንዶቹ። አንዱ ውሃ ነው የምንጠጣው እያሉ እንደ ጓደኛ ሊያወሩ ይሞክራሉ። ሌሎቹ ግን ከምር ይታገሉሃል። እኛን ለመጉዳት ነው ማለት ግብፅን ለመጉዳት ነው ብለው ስለዚህ ይሄ ይሄ ቻለንጅ ነበረ። ይሄ ሁሉ ነገር ደግሞ ሲደመር ስጋት ነበረ። ያልቃል ወይ ለውጤት ይበቃል ወይ ምናልባት ላይፈርስ ይችላሉ ያፈርሱት የሆነ ኢጅፕቶች በቀጥታ ይመጣሉ የሚል ነገር የለም ብዙ ጊዜ የለኝም እኔ እና ይሄ ስጋት ነበረ። ሲያልቅ ግን ሪሊ አንድ ትልቅ ድል ነው ለኢትዮጵያ። ከዚህ በፊትም ብየዋለሁ እንደ እንደ የአክሱም ሐውልት ምናምን እንደምንለው ላንድማርክ ነው። አሁን ለኢትዮጵያ ልዩ መለያዋ ነው። አብዛኛው ኢትዮጵያዊ በመመረቁ ደስተኛ ነው። ማለት ደስ አለመደሰት አይችልም። አንድ ትልቅ ነገር ነው የተሰራው። ያ የተሰራው ደግሞ በኢትዮጵያውያን ሀብት ነው በአብዛኛው። በነገራችን ላይ ግድብ አሁን ብዙ ጊዜ ውሃ ያጠራቅምና አሳ ይመረትና ወይም ዛጋ እህል ይዘራና ብቻ አይደለም። ስለ ውሃ ያለን አስተሳሰብ እንዲሰፋ ሁሉ አድርጓል። ከመታጠቢያና ከመጠጥነት በላይ ብዙ ስለ ውሃ እንድናስብና የውሃ ፖለቲካ ምን ያህል የተወሳሰበና ምናልባትም ብዙ ዓለምን የሚያሳስብ እንደሆነ ሁሉ አውቀናል። በዚህ ግድቡን በማስገንባት ሂደት ብዙ ኢትዮጵያዊ ብዙ ነገር ተምሮበታል። ደስተኛ እንግዲህ ነጋሽ መሐመድ አንደኛ፣ ቁጥር አንድ ጋዜጠኛ፣ አስተማሪ፣ አሰልጣኝ ምን የሆነን ሰው አሁን ከመጀመሪያ ከወጣትነት ጀምሮ ሰዎችን ስትጠይቅ ነው የኖርከው፣ አሁንም ድረስ ትጠይቃለህ። ዛሬ ደግሞ በተዋናዮች እየተጠየክ ነው እስቲ ከአስር ስጣል፣ ምን ተሰማህ? አይቻችኋል። እንትናን ማናቸው የድሮ የትምህርት ሚኒስትር ዶክተር ያየራድ የአየር አድርቅ ጣሁን ኢንተርቪው ስታደረጓቸው አይቻለሁኝ። እና እነዚህ ሰዎች ደግሞ እዚህ መጡ ወይ ብዬ ነበር ሙሉ ዓለምን እኔ ከኢትዮጵያ ስወጣ ምንድነው ግብዣ ያላም በውሃ የምትላት ምትላት ማስታወቂያ ነበረች። እሷን እዛ ጋር ትቼ ነው። አንዴ ደግሞ አጭር ኢንተርቪው አድርጊያት አለሁኝ ለመዝናኛ ፕሮግራም። ብዙ ድራማዎች ላይ አይቻለሁ ሚካኤልን። ምናልባት እያለፍኩ የእኔ ትውልድም የነበረበት ይሆናል ይሄ። ግራቀኝ ስጋ ደግሞ በጣም በጣም በጣም ሰርተኸዋል። በዛ በዛ ነው የማውቃችሁ። ነገር ግን እንደዚህ እንትን ካላችሁ ትንሽ ጋዜጠኛ ለመሆን ዘግታችኋል፣ እንጂ እንዳትሻሙን እየፈራሁ ነው። በጣም ቤ ትልቅ ካንቴን መስማት በጣም ትልቅ ደስታ ይሰጠናል። ስትመጣ ስትመጣ ያው ውድ ቤትም ጎራ ትላለ ቤት ነው። አይተው ትሄዳለህ። ደግሞ ዛሬ እንትንም ነው እኮ የቱሪዝም ቀን የሚከበርበት ነው፣ ዛሬ ነው። ስትመጣ እንደ ቱሪስት ዞር ዞር ብለት ታያለህ እን በፊት አያለሁኝ አይነበረ አሁን አክሱም ሄጅ ያቃለሁኝ ትንሽ ጎላ ካሉት እስከዛ ውጭ፣ ግን ከተሞቹ ጋር ስንደፋደፍ ነው ብዙ ጊዜን ማሳለፈው። እንግዲህ አሁን ግድቡን ካስጎበኛችሁን ኢንሻአላህ እመጣለሁ። እሱማ ይጎበኛልም ተብሏል፣ መጎብኘት ይቻላል ስለተባለ በቅርብ ትመጣለህ እያሰብኩ ነው። እርግጠኛ አልወሰንኩም ገና። ከቤተሰብ ጋር መነጋገር አለብኝ። ነገር ግን መንጣት አይቀርም። እሱማ ለቱሪስት ክፍት መሆን አለበት። ከሁሉም ሴኩሪቲ ጥንቃቄ ጋራ ግን የሚጎበኝ መሆን አለበት። ብዙ ሰዎች፣ የውጭ ሰዎች ማየት ይፈልጋሉ እና እንዲጎበኝ መፈቀድ አለበት የሚል እምነት። እዚህ ቤት እሑድ ቤት ትመጣና ቡናችንን ጠጥተን ተያይዘን ወደ ህዳሴ ግድብ ኢንተርቪው አለብኝ ትለኛለህ። እባክህ እዛ ስሜት ኑሯችንን ወጫጣውት አንልም፣ አንተ ከመጣህብን አንልም። ግድ የለም ስላገኘን በጣም ነው ደስ ያለን። በጣም ረጅም ዓመት ነው ካየንህ። እና እንድትመጣልንም እንፈልጋለን። ቤተሰብ ሰላም በልልን። ሁሉንም እላለሁኝ። ኦኬ እላለሁኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። እኔም ለእኔም ክብር ነው ከእናንተ ጋር እንደዚህ ማውራት። በቴሌቪዥን ብቻ ነው የምናያችሁ። በጣም አመሰግናለሁ። እናመሰግናለን ነጋሽ፣ በጣም ነው የምናመሰግናለን። መልካም ቀን።